ሰላም፣ ጤና ይስጥልን። እንደምናላችሁ የተወደዳችሁና የተከብራችሁ የአፋር ቴሌቪዥን ተከታታዮቻችን፣ ይህ የአማርኛ ዜና ሰዓታችን ላይ ነን። አበይት ነጥቦችን እነሆ። የሁለቱ ምክር ቤቶች የስራ ዘመን የጋራ መክፈቻ ስነስርዓት ተካሄደ። የክልሉ ኮሚኒኬሽን ጉዳዮች ቢሮና የመገናኛ ብዙሀን ኤጀንሲ ሰራተኞች በብሔራዊ ጥቅምና ጂኦስትራቴጂካዊ ቁመና በሚል ርዕስ ዙሪያ የውይይት መድረክ በሰመራ ከተማ ተካሄደ፤ የሚሉት አበይት ጉዳዮቻችን ናቸው። የተወደዳችሁ ዜናዎችን እየመራው አሚር መሀመድ አብራችሁ ቆይታ አደርጋለሁ። አብራችሁን ኑ። በቅድሚያም የሁለቱ ምክር ቤቶች የስራ ዘመን የጋራ መክፈቻ ስነ ስርዓት ተካሄደ። ስድስተኛው የፌዴሬ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የጋራ መክፈቻ ስነ ስርዓት ተካሂዷል። በእለቱም የተለያዩ ሀገራት አምባሳደሮች፣ የዓለም አቀፍ ተቋማት ተጣሪዎች፣ የሃይማኖት አባቶች፣ የአገር ሽማግሌው ታዋቂ ሰዎችና የተፎካካሪ ፓርቲ አመራሮችና ሌሎችም ጥሪ የተደረገላቸው ተጋባዥ እንግዶች በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ ተገኝተዋል። የእርቀ ሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየተሰራ ነው ሲሉ ፕሬዚዳንት አየ አጽቀስላሴ ገለጹ። ፕሬዚዳንት አዬ በስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የ2018 የጋራ የመክፈቻ ስነስርዓት ላይ የ2018 የመንግስት ዋና ዋና ቅድ አቅጣጫዎች ላይ ንግግር አድርገዋል። አማኔ ሱፍ ይዞታል። መንግስት የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ነው ሲሉ ፕሬዚዳንት ታዬ አስቀስላሴ ገለጹ። ፕሬዚዳንት ታዬ በስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ስራ ዘመን የ2018 የጋራ የመክፈቻ ስነ ስርዓት ላይ የ2018 የመንግስት ዋና ዋና የእቅድ አቅጣጫዎች ላይ ንግግር አድርገዋል። በንግግራቸውም በየቦታ የሚታዩ ግጭቶችን በኃይል ማድረቅና ማስተካከል የሚቻል ቢሆንም ዘላቂ የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው ብለዋል። የሰላም ጉዳይ እስካሁንም ሲሰራበት መቆየቱና በያዝነው በጀት ዓመትም የመንግስት ትኩረት ሆኖ እንደሚቀጥል ፕሬዚዳንቱ አስታውቀዋል። በዚህም መሰረት የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ መንግስት እየሰራ ይገኛል ነው ያሉት። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነትና ዘመናዊ አቅም ቢኖረውም የዛሬውን ግጭት ማሸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚል መርህ በመከተል በዛሬ ብልሃትና ትዕግስ ለነገ ዘላቂ ሰላም የሚበጅ አካሄድን መርጠዋል ብለዋል። ይህ እምነት ሀገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ ይላቀ ነው ሲሉም ገልጸዋል። ይህን አጋጣሚም በመጠቀም ለሀገራዊ ምክክሉ ስኬታማነት መላው ሕዝብ እንዲሁም ልሂቃን የበኩላቸውን እንዲወጡ ፕሬዚዳንቱ ጥሪ አቅርበዋል። ፕሬዚዳንቱ ጨምረውም ከስርዓት መለዋወጥ ጋር የማይናዱ ነጻ ገለልተኛና ህዝባዊ ብሄራዊ ተቋማት ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል። ይህ አሰራር በ2018ም ተጠናክሮ ይቀጥላል ብለዋል። አንድነታችንና ሰላማችንን በማይናወጥ ደረጃ ላይ ለማድረግ መንግስት በተቋማት ግንባታ ላይ አበክሮ ይሰራል ብለዋል። ብሔራዊ የጸጥታና የደህንነት ተቋማት የስርዓት ለውጥን የሚሻገሩና የሀገርን ቀጣይነትን የሚያረጋግጡ ብርቱ ተቋማት እንዲሆኑ መንግስት በቁርጠኝነት ይታገላል ነው ያሉት። ኢቢሲ ዛሬ አስመርቆ ወደ ስራ ያስገባው የፓርላማ ቻናል ህብረ ብሔራዊ ኢትዮጵያን ለመገንባት ወሳኝ ሚና ይጫወታል ሲሉ አፈ ጉባኤ ታገሰ ጫፎ ገለጹ። እዚህ ጉዳይ ላይ ዝርዝራለን። ኢቢሲ ዛሬ አስመርቆ ወደ ስራ ያስገባው የፓርላማ ቻናል ህብረ ብሔራዊት ኢትዮጵያን ለመገንባት ወሳኝ ሚና ይጫወታል ሲሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናግረዋል። አፈጉባኤ የታገሰ ጫፎ የኢቲቪ ፓርላማ ቻናልን በዛሬው ዕለት መርቀው በይፋ ስራ አስጀምረዋል። በዚህ ወቅት አፈጉባኤው እንደተናገሩት የህዝብ ተወካዮች ምክር ቤት አባላት ለወከሉት ህዝብ ድምፅ ለመሆን ህዝቡ ደግሞ በበርካታ ጉዳዮች ላይ ያሉትን ሀሳብ አስተያየት በነፃነት ለማስተላለፍ ሚዲያ አይነተኛ ሚና ይጫወታል። እዚህ ደግሞ የአዲሱ የኢቲቪ ፓርላማ ቻናል ጉልህ ድርሻ ይኖረዋል ነው ያሉት። የኢቲቪ ፓርላማ ቻናል ስርጭት መጀመር ሌላው ጥቅም የኢትዮጵያውያንን መልክ መግለጡ ነው ያሉት አፈ ጉባኤው ከተለያዩ የሀገሪቱ ክፍሎች የተውጣጡ የህዝብ ተወካዮች የመጡበትን አካባቢ ባህልና ትውፊት በማስተዋወቅ ህብረ ብሔራዊትን ያጠናክራል ብለዋል። የወልና አሰባሳቢ ትርክቶቻችን ላይ በጋራ ለመስራት ቻናሉ ሰፊ ስራ ይጠብቀዋል ያሉት አፈ ጉባኤው ይህንንም በጋራ ሆነን የምንሰራው ይሆናል ሲሉ ነው አክለው የተናገሩት። የክልሉ ኮሚኒኬሽን ጉዳዮች እና ቢሮ የመገናኛ ብዙሐን ኤጀንሲ ሰራተኞች በብሔራዊ ጥቅምና ጂኦ ስትራቴጂካዊ ቁመና በሚል ርዕስ ዙሪያ የውይይት መድረክ በሰመራ ከተማ አካሂደዋል። ማህመድ አሊ የክልሉ ኮሚኒኬሽን ጉዳዮች ቢሮ እና የመገናኛ ብዙሀን ኤጀንሲ ሰራተኞች ብሔራዊ ጥቅምና ጂኦ ስትራቴጂካዊ ቁመና ዙሪያ በአካሄዱት የውይይት መድረክ ላይ የክልሉ ኮሚኒኬሽን ጉዳዮች ቢሮ እና የክልሉ መገናኛ ብዙሀን ኤጀንሲ አመራሮች ተገኝተዋል። በመድረኩም ብሔራዊ ጥቅምና ጂኦ ስትራቴጂካዊ ቁመና በሚል ርዕስ ዙሪያ የተዘጋጀውን የውይይት መነሻ ጽሑፍ በክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ መሐመድ አሊ አማካኝነት ለቤቱ ቀርቧል። በቀረበው የውይይት መነሻ ጽሑፍም ላይ ቢሮ ኃላፊ አቶ መሐመድ አሊ በፍጥነት እየተለዋወጠ በሚገኘው የዓለም ጂኦ ስትራቴጂካዊ አውድ ውስጥ የሀገራችንን ብሔራዊ ጥቅም በአስተማማኝ ሁኔታ ለማስጠበቅ የለውጡ መንግስት ልዩ ትኩረት ሰጥቶ እየሰራ መሆኑን አብራርተዋል። በተለይም ከመቶ 30 ሚሊዮን በላይ ህዝብ ያላት ሀገራችን ከወደብ ቅርብ ርቀት ላይ ሆና ወደብ አልባ የምትሆንበት ሁኔታ ከዓለም አቀፋዊ ህግና አሰራር ጋር የሚጻረር ሀቅ በመሆኑ የለውጡ መንግስት አጀንዳውን በቁርጠኝነት በማንሳት ዲፕሎማሲያዊ ስኬቶችን መጎናጸፉን አቶ መሐመድ አሊ ገልጸዋል። ብሔራዊ ጥቅምና ጂኦ ስትራቴጂክ ቁመና ላይ የመንግስት ሰራተኞች ግንዛቤ እንዲኖራቸው ነው። ብሔራዊ ጥቅም ምን ማለት ነው? ጂኦ ስትራቴጂክ ቁመናችን ሚላን ያለው ኢትዮጵያ ከዚህ አንጻር ያለችበትን ሁኔታና ቀጣይ ደግሞ እንደ ብልጽግና ፓርቲም እንደ መንግስትም ሀገራዊ ወቅታዊ ሁኔታዎች፣ ዓለማዊ ወቅታዊ ቀጠናዊ ሁኔታዎች ላይ የተሻለ ግንዛቤ እንዲኖራቸው ብሔራዊ ጥቅማችንን ለማስከበር ለማስጠበቅም ያሉ እቅዶቻችን በተለይ የብልጽግና መንግስት ኢትዮጵያ ከዓለም መገለል የለባትም። የራሳ የነበረውን የባህር በር መልሰ ማግኘት አለበት። ሰው ሩቅ ያለው ሀገራት የእኛ ውሀ የሆነው ህዳሴ ግድብ በራሳችን ምድር የምናደርገው ግድብ ላይ አፉን አውጥቶ ሲያወራ፣ እኛ ደግሞ ትናንት የኛ ነበር በቅርባችን ያለው ስለ ባህር በር ለምንድን ነው የማናወራው? የባህር በር ጥያቄ ማንሳት ለምንድን ነው ኃጢአት የሆነው? በማለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ፓርላማ ላይ ያነሳው ሀሳብ ዛሬ የሀገር አጀንዳ ሆኗል። ዓለም አቀፍ መድረኮች ላይ አጀንዳ ሆኗል። ቅርብ ጊዜ እንደምናስታውሰው ላንድ ሎክ የሆነ ሀገራት ጉባኤ ላይ ኢትዮጵያ ተሳትፋ በዛ መድረክ ላይ ጭምር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ ኢትዮጵያ የባህር በር ጥያቄዋ ትክክለኛና ዓለም አቀፋዊ ማብታ መሆኑን ነው የገለጸው። ከዚህ በተጨማሪም ሀገራችን በኢኮኖሚና ማህበራዊ ልማት ዘርፍም በራሷ የውስጥ አቅም ልማቷን በማፋጠን የህዳሴ የገደቡን ጨምሮ ትልልቅ ሜጋ ፕሮጀክቶችን አጠናቃ ለአገልግሎት በማብቃት ሀገራችን የአፍሪካ የብልጽግና ተምሳሌት በምትሆንበት ትክክለኛ የልማት ጎዳና ላይ እንደምትገኝም አስረድተዋል። የአፋር ክልል መንግስትና ህዝብም ሀገራዊ ህልውናን ከማስከበር ጀምሮ ብሔራዊ ጥቅማችንን ለማረጋገጥ እየተደረጉ በሚገኙ ማናቸውም ጥረቶች ውስጥ አፋር እንደ ትናንቱ ተመልካች ብቻ ሳይሆን ወሳኝ ባለድርሻ መሆኑን ገልጸዋል። በልማት መስክም ክልሉ ያለውን ሰፊ ለመሬትና ከፍተኛ የውሃ ሀብት ወደ ልማት በማስገባት የግብርና ምርትና ምርታማነትን በማሳደግና ኢንቨስትመንትን በመሳብ ክልላዊ ገቢን በማሳደግ ስኬታማ ስራዎች መከናወናቸውንም ቢሮ ኃላፊው ገልጸዋል። በመሆኑም የሚዲያና ኮሚኒኬሽን ባለሙያዎች ብሔራዊ ጥቅምና ተያያጀው ስትራቴጂካዊ ጉዳይ ዙሪያ ለህብረተሰቡ ተገቢውን መረጃ በመስጠት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ይህንን ስብሰባ ያደረግ ነው እንደ ሚዲያና ኮሚኒኬሽን ተጠሪ ተቋማት የመንግስት ሰራተኞች ነው። ሚዲያ ተቋማት፣ ሚዲያ ሰራተኞች ደግሞ የኢትዮጵያ ብሔራዊ ጥቅም ማስከበር ላይ ጉልህ ሚና አላቸው። አሁንም ያንን ሚና እንዲያስቀጥሉም ጭምር ነው። ትናንት የህዳሴ ግድብ ስንጀምር ሁላችን ግንበኞች፣ መሃንዲሶች፣ የፋይናንስ ምንጮች እየተሰሩ ያሉ ስራዎች ማታም ቀንም ሰከንድ ሳይቆም ሚዲያ ነው ለህዝብ እያደረሰ የነበረው። በቅርብ ጊዜ ደግሞ ሰሜን ጦርነትን ምክንያት በማድረግ በሀገር ጉዳይ ላይ እጅ ሊያስጋቡ የነበሩ ባንዳዎችም ባዳዎችንም ያጋለጠው ሚዲያ ነው። ምክንያቱም ያለውን ሁኔታ ለዓለም እያጋለጥክ በሚዲያ የሀገራችን ህዳሴ የሀገራችን ብልጽግናን ማረጋገጥ ስለሆነ እዚህ ጋር ያለው ኃይል ይቀላል አይደለም። ይህን ኃይል ወደ አንድ መጥቶ ያለውን ግንዛቤ ተራድቶ ራሱ አውቆ የሚያስተምር ኃይል ነው ሚዲያ ኃይል ና ከዚህ አንጻር ሚናቸውን በትክክል በሚገባ እንዲወጡ ማለት ነው። በመድረኩ የተገኙት የክልሉ መገናኛ ብዙኃን ኤጀንሲ ኃላፊ አቶ መሐሙዳ መሐመድም የቀረበው የውይይት መነሻ ጽሁፍ ብሔራዊ ጥቅምና ጂኦ ስትራቴጂካዊ ጉዳይ ዙሪያ የሚዲያ ባለሙያዎች የጠራ ግንዛቤ ይዘው በቀጣይ ሊወጡ የሚገባቸውን ሚና በአግባቡ እንዲወጡ አቅም የሚፈጥር መሆኑን ገልጸዋል። በመድረኩ የተሳተፉ የሚዲያና ኮሚኒኬሽን ባለሙያዎችም የቀረበው የውይይት መነሻ ጽሑፍ ወቅታዊ ሀገራዊና ቀጠናዊ ሁኔታዎችን በሚገባ የሚያሳይ በመሆኑ በቀጣይ በአጀንዳው ዙሪያ ወቅቱን የጠበቀ መረጃ ለሕብረተሰቡ በመስጠት እንደ ሚዲያና ኮሚኒኬሽን ባለሙያ ኃላፊነታቸውን እንደሚወጡ ተናግረዋል። የክልሉ ሴቶችና ማህበራዊ ጉዳይ ቢሮ አጋፔ ሞቢሊቲ ኢትዮጵያ የተባለ ግብረሰናይ ድርጅት ጋር በመተባበር በክልሉ የሚገኙ 100 ለሚሆኑ አካል ጉዳተኞች የዊልቸር ድጋፍ አደረጉ። አብዱ መሐመድ ተከታትሎታል። የክልሉ ሴቶችና ማህበራዊ ጉዳይ ቢሮ አጋቤ ሞባይሊቲ ኢትዮጵያ የተባለ ግብረሰናይ ድርጅት ጋር በመተባበር በክልሉ የሚገኙ አንድ መቶ ለሚሆኑ አካል ጉዳተኞች የዊልቸር ድጋፍ አደረገ። በክልሉ አውሲረሱ ከተለያዩ ወረዳዎች ለተመረጡ ወን መቶ ለሚሆኑ አካል ጉዳተኞች የዊልቸር ድጋፍ አደረገ። በዚሁ ድጋፍ ርክክብ በመገኘት ንግግር ያደረጉት የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ፋጥማ መሐመድ እንደተናገሩት በክልሉ በተለያዩ ወረዳዎች ላይ የሚገኙ አካል ጉዳተኞች ተጠቃሚ ለማረጋገጥ የሚከናወኑ የልማት ስራዎች ላይ ተሳትፋቸው እንዲጎለብት አስፈላጊን ስራዎች እየተሰሩ እንደሚገኝ ተናግረዋል። ግናለው የዛሬ ፕሮግራማችን አጋቤ ሞቢሊቲ ኢትዮጵያ የተሰኘ ግብረሰናይ ድርጅት አካል ጉዳተኞች ላይ ድጋፍ እያደረገ የሚገኝ ድርጅት ነው። ቅድመ አካል ጉዳተኞች ሰርቶ መብላት ይችላሉ። አካል ጉዳተኝነት አለመቻል አይደለም። በልማቱ እንዲሳተፉ እንዲሁም ተጠቃሚነታቸውን ለማረጋገጥ የተለያዩ ስራዎች እየሰራ የመጣ ድርጅት ነው። ይሄ ድርጅት ደግሞ የኛንም በክልላችን ያሉ አካል ጉዳተኞች በልማቱ እንዲሳተፉ መብታቸውን ኤክሰርሳይዝ እንዲያደርጉ በተለያዩ ጊዜ ድጋፎች እያመጣ ያለ ድርጅት ነው። ከዚህ ቀደም በገቢ ረሱ ዙሪያ ላይ ላሉ ወረዳዎች ይሄ ድጋፍ ተደርጓል ሰባ አንዱ ዊልቸር አምጥቶልን ድጋፍ አድርገናል። ዛሬ ደግሞ በአውሲረሱ ወረዳ ስር ያሉ ወረዳዎችን የመደገፍ መርሃ ግብር ላይ ነው ያለ ነው። ዛሬ ደግሞ እዚህ የመጣው መቶ የሚሆኑ ዊልቸሮች ናቸው። ቀጣይ ደግሞ ቀሪ ዞኖቹን ደግሞ እንደግፋለን የሚል ነው ያለን ከነሱ በጣም ትልቅ ስራ ፈርቀዳጅ የሆኑ አካላቶች ስለሆኑ በቢሮውና በነዚህ አካል ጉዳተኞች ስም ምስጋና ማቅረብ እፈልጋለሁ። አመሰግ በመቀጠል የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ማህበራዊ ጉዳይ ዘርፍ ኃላፊ ወይዘሮ ነስራ ዑዳ እንደተናገሩት ቢሮው በማህበራዊ ዘርፍ ላይ ለየት ያለ ስራዎች እያከናወነ እንደሚገኝ አንስተው አጋቢ ባኤልቲ የተባለ ግብረ ሰናይ ድርጅት ጋር በመተባበር ከአንድ መቶ በላይ ለሚሆኑ አካል ጉዳተኞች የዊልቸር ድጋፍ ማድረጋቸውን ገልጸዋል። በአፋር ክልል ሴቶችና ማህበራዊ ጉዳይ ቢሮ አስተባባሪነት አጋቤ የበጎ አድራጎት ድርጅት ወይም በመደገፍ እነዚህ የተለያዩ የአካል ጉዳተኞች በተለይ ደግሞ ህጻናት፣ ሴቶች፣ አረጋውያን ያሉበት ነው። በተለይ ከዚህ በፊት ይሄ ፕሮጀክት ገቢ ረሱ ላይ ድጋፍ አድርጎልናል። ዛሬ ደግሞ አውሲ ረሱና በሰመረሎጊያ ስር የሚገኙ ሁለት ክፍለ ከተማ ላይ ልዩ ትኩረት የሚሹ አካል ጉዳተኛ የሆኑት በወረዳ ወይ በከተማ ደረጃ ሴቶችና ማህበራዊ ጉዳይ ጽፈት ቤት ተለይቶ በትክክል ጉዳዩ የሚሻው ድጋፍ የሚያስፈልገው አካል ተለይቶ ደጋፊ ላች ነው። አጠቃላይ መቶ ዊልቸር ነው። በጣም ይሄንን ድጋፍ ላደረገለን አጋቤ ድርጅትን በጣም በቢሮና በአፋር ህዝብ እናመሰግናለን። ቀጣይ ደግሞ ቀጣይ ዞኖች ላይ ይሄ ድርጅትም ይሁን ሌላ ጉዳይ የሚመለከታቸውን ባለድርሻ በማስተባበር ቢሮ የተሻለ አካል ጉዳተኞችን ለመደገፍ ያለውን ስራ እያጠናከረ ይሄዳል ማለት ነው። ይህንኑ ድጋፍ ያስረከቡት አጋቢ ሞባይል ኢትዮጵያ ግብረሰናይ ድርጅት ስራ አስጋጅ አቶ ሚኪ ዘላሉ እንደገለጹት በክልሉ ላይ ለሚገኙ አካል ጉዳተኞች የተለያዩ ዊልቸር ድጋፍ እያደረጉ መምጣታቸውን አንስቶ በዛሬው ለአንድ መቶ ለሚሆኑ አካል ጉዳተኞች የዊልቸር ድጋፍ ማድረጋቸውን አንስቶ ድጋፉ ቀጣይነት እንዳለውም ተናግረዋል። እንግዲህ ያው እንደሚታወቀው በአፋር ክልል በሰመራ ከተማ ለመቶ የአካል ጉዳተኞች የውልቸር ስርጭት እያደረግን ነው የምንገኘው። ከዚህ በፊት ሁለት ጊዜ አዋሽ ሰባትና ሳቡሬ ላይ ሁለት ጊዜ አካል ድጋፍ ውልቸር ሰጥተናል። ክራንች ዎከር ኦልሞስት በዛ ጊዜ ሰባ ዊልቸር ወደ 25 ክራንችና ዎከር ሰጥተናል ማለት ነው። ዛሬ ደግሞ ያው እንደሚታየው ሀምስ ለ ሀምሳ የአካል ድጋፍ ለማድረግ ለ ሀምሳ አካል ጉዳተኞች ስርጭት ለማድረግ ያው በዚህ ተገኝተናል። ነገ ደግሞ እንደዚሁ ሀምሳውን ዊልቸር ድጋፍ እናደርጋለን ማለት ነው። በቀጣይ ደግሞ ያው ከክልሉ እንግዲህ በደረሰን መረጃ መሰረት ብዙ በጦር በተለይ ያው በባለፉት ሁለት እና ሶስት ዓመታት በፊት ትልቅ ጦርነት የተካሄደበት ስፍራ ስለሆነ በተለይ የጦር ጉዳተኞችን ትኩረት ያደረገ ስርጭት በቀጣይ ጊዜ እናደርጋለን። በመጨረሻም ድጋፍ የተደረገላቸው ካላት ለተደረገላቸው ድጋፍ ምስጋናቸውን አቅርበዋል። ዛሬ የተደረገልን ድጋፍ እጅግ በጣም ደስ ነው ያሰኘን፣ ለምን ቢባል እኛ ጨለማ ውስጥ እንደነበረ ሰው ነው የነበርነው ጨለማ ውስጥ ነው የነበርነው ከማን ጋር እንገናኝም ነበር ሰው አናይ አንድ ቤት ውስጥ ተቀምጠን ስለሆነ ስንኖር የነበረው ዛሬ ግን ይህንን ስላገኘን ከጓደኞች ከዘመዶች ጋር መገናኘት እንችላለን ማለት ነው። ከጓደኞቻችን ጋር መገናኘት እንችላለን በዚህ መሳሪያ ይታገዝን ስለዚህ የአፋር ክልል ሴቶች ሴቶችና ማህበራዊ ጉዳይ ቢሮና አጋፒ የተባለው ድርጅት በጣም ነው የምናመሰግነው ይህንን ድጋፍ ያደረገልኝ አካባቢ የሴቶች ማህበራዊ ጉዳይ ነው፣ እና ይሄን ድጋፍ በማግኘታችን ደግሞ በጣም እድለኛለን። ስንት ቤት ታምቆ ቁጭ የሚል አለ እና እዚህ አካባቢ ያልደረሳልና ይሄንን እንኳን እኛ ያላገኘ ነው ብዙ ነገር አለ። አካል ጉዳተኛ ደግሞ በጣም ብዙ ቻሌንጆች አሉ። ባጃ አሁን ለምሳሌ በኔ በኩል በጣም ብዙ ቻሌንጅ ያለው ትምህርት ትምርት ማራለሁ ባጃጅ አለ ባጃጅ ደግሞ ይጨምራሉ። በዛ ላይ በሶስት ቀን በቃ አልፈልግም ይላሉ፣ እና እንደዛ ሲሉ በቃ በጣም የሚሰለቻለው በዛ ሰዓት አቅም የለም ቢጨምራሉና ትምህርት ቤት ለራሱ በጣም ብዙ አሁን ሃይ ስኩል ነበረ ደረጃ አለው። ያ አሁን ለአካል ጉዳተኛ ሆኖ ታሳቢተ ሆኖ የሚሰራ ነገር አይደለም። ፖዚያ ብሩ እንደዚህ ሚዲያ ላይ እንደወጣ ያደረገች በዚያ አጋጣሚ አመሰግናል። ይሄን በመምጣቱ ደስተኛ ይሄ አሁን ከኪሎ ሜትር በቀን ትንቀሳቀሳለሁ በባጃጅ ነው መንቀሳቀሰው። ኩንትራት እየከፈል ኩልቸር በማጣት ማለት ነው። ፍራሽ አድሳለ በየመንደሩ የዞርኩና ይሄን በማግኘት በጣም ደስተኛነኝ። ከውጭም ተድኛለሁ። ከሌሎችም ነገሮች ከእንግልትም ደኛለሁ ይህን በማግኘቴ በጣም ደስ ይለኛል። ደስ ብሎናል። በአሜሪካ ነዋሪ የሆኑ የኢትዮጵያውያንና ትውልደ ኢትዮጵያውያን የታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቅን በድምቀት አከበሩ። ይህንን ጉዳይ አብዱ መሐመድ ተጨማሪ ይዞልናል። በአሜሪካ ነዋሪ የሆኑ ኢትዮጵያውያንና ትውልድ ኢትዮጵያውያን የታላቁ ኢትዮጵያ ሕዳሴ ግድብ ማጠናቀቅን በድምቀት አከበሩ። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዷለም በዚሁ ወቅት እንዳሉት ሕዳሴ ግድብ ኤሌክትሪክ ኃይል ማመንጨት ብቻ ሳይሆን የኢትዮጵያ የመንሰራረት ዘመን ማሳያ ነው። ግድቡ የፓን አፍሪካኒዝም መንፈስን ያደሰና የአይቻልን መንፈስን በይቻላል ይተካ ስለመሆኑም ነው የተናገሩት። ዲያስፖራ በሀገሪቷ እየተሰሩ ያሉ ግዙፍ ፕሮጀክቶችን በመደገፍ ዳግም ድል መሰራት እንዳለበት በትም ጠቁመዋል። የህዳሴ ግድብ በውጭ ሀገራት የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን በአንድነት ያሳተፈ ፕሮጀክት መሆኑን ተሳታፊዎች ገልጸዋል። ግድቡ ተጠናቆ ለምርቃት በመብቃቱ መደሰታቸውን ጠቅሰዋል። በራሰቅም ታላቁ የኢትዮጵያ ህዳሴ ግድብን ለድል ማድረስ ያለው ስሜት ላቅ ያለ መሆኑን የሚናገሩት ዲያስፖራዎቹ በቀጣይ የተጀመሩ ፕሮጀክቶችንም ተባብሮ በማቆም ማሳካት እንደሚገባ አንስቷል። የተወደዳችሁ ለሰዓቱ የነበረውን የአማርኛ ዜና ወጃችን እነዚህ ይመስሉ ነበር። ዜናዎችን ወደ እናንተ እያደረስን ከአሚር መሀመድ አብራችሁ ቆየው። ሰናይ ጊዜ።